አድኃኒነ መጽአ ወሐመ ወበሕማማቲሁ አድኃነነ። ክርስቶስ መድኃኒታችን ሰው ሆኖ መጥቶ መከራ ተቀበለ፣ በመከራውም አዳነን። ዛሬ ለሕማማት ሁለተኛ ቀን ማክሰኞ ነው። እግዚአብሔር አምላኬ በሕማማቱ ምን አደረገልኝ በሚለው በዛሬው ዕለት ማክሰኞ ቀን ምን እንደተፈጸመ ምን እንደሆነ ርዴተ እግዚአብሔርን አጋዥ በማድረግ እንሰማለን። በአለማችን ያለውን መከራውን፣ ስቃውን፣ ደዌውን፣ ጭንቀቱን፣ ፈተናውን፣ ወረርሽኙን፣ ቸነፈሩን፣ ይህን የሚያስፈራውን ሁሉ ያርቅላችሁ፣ ያርቅልን፣ ከዓለም ሁሉ ያርቅልን። እግዚአብሔር ለብርሃነ ትንሣኤው ያድርሰን። ማክሰኞ የግብረ ህማማት ንባብ የሁለተኛው ቀን ንባብ ይነበብበታል። የሰሙነ ሕማማቱም ሁለተኛ ቀን ስለሆነ ሕማሙ ይነገርበታል በወንጌል እንደተጻፈ። ግን ዛሬ መድኃኒታችን ኢየሱስ ክርስቶስ ምን አደረገ? ጸሐፍት ፈሪሳውያንስ በዛሬው ቀን ምን ሲሰሩ አሉ የሚለው እንመለከታለን። ከጸሐፍት ከፈሪሳውያን ምን እንዳደረጉ ልንገራችሁና እንደ ትላንቱ እንደ ሰኞው ዛሬም ስብሰባቸውን አድርገዋል። በዚያን ጊዜ ይላል ማክሰኞ ቀን የካህናት አለቆች የሕዝብም ሽማግሌዎች በቀያፋ በሚባለው በሊቀ ካህናቱ ግቢ ለሁለተኛ ቀን ስብሰባ አድርገዋል። በዛሬው ስብሰባ ላይ የተነጋገሩት ነገር እንዴት በተንኮል ኢየሱስ ክርስቶስን አሲዘን እንዴት የሐሰት ፍርድ በእሱ ላይ ያስፈርደን እንገድለዋለን የሚል ምክር ተማከሩ። ምክራቸው የማክሰኞውም አልጸናላቸውም። እርስ በእርሳቸው የተከፋፈለ ሀሳብ ነበራቸው። ምክንያቱም በዓል እየደረሰ ነው። ሐሙስ ተነገወዲያ፣ ከሁለት ቀን በኋላ የፋሲካ በዓላቸው ይደረጋል። ከዛን ነው የሚጀምረው፣ ከሐሙስ አይወጣም። ፋሲካ ከግብፅ የወጡበትን ቀይ ባሕርን ተሻግረው የሄዱበትን ያንን ፋሲካቸውን ሲያከብሩ ስለነበረ በተለይ ከግብፅ ከወጡ በኋላ በአፍለኛ እንዲሁም ደግሞ በተለያዩ በንፍሮ አክብረውታልና የቂጣው በዓል ተብሎ ይታወቃል። ስለዚህ ይህንን በዓል ሐሙስ ስለሆነ እንዴት አድርገን በበዓል እንይዘዋለን? ስለዚህ ሁከት ይነሳብናልና በዓሉ ይለፍ ብለው ስብሰባቸውን ግን በሊቀ ካህናቱ ግቢ አድርገው ኢየሱስ ክርስቶስን ለመስቀል ኢየሱስ ክርስቶስን ለመግደል ቀኑን ሙሉ በዚህ ሐሳብ ላይ ውለዋል። መድኃኒታችን ኢየሱስ ክርስቶስ በዚህ ቀን ምን አደረገ? ለእኛስ ምን አደረገልን? የሚለውን ስናይ በቢታንያ በስምዖን ዘለምጽ ቤት ፋሲካውን እነሆ ከማድረግ ከሁለት ቀን በፊት በዛ በስምዖን ቤት እንደተገኘ የማቴዎስ ወንጌል ምዕራፍ 26 ይነግረናል። እዛ የሆነውን ታሪክ እንመለከታለን። ከዛ በፊት ይሄ ብዙዎች ሮብ ቀንም አድርገው ይተርኩታል ግን ማክሰኞ ቀን ነው በማክሰኞ ቀን የሆነ ነው የማቴዎስ ወንጌልን ስትመለከቱ ምዕራፍ አንድ ላይ የሚናገረው ቃል አለ ወሶበ ፈጸመ እግዚ ኢየሱስ ዘንተ ኩሎ ነገረ ይቤሎሙ ለአርዳኢሁ ኢየሱስ እነዚህን ቃሎች ሁሉ በፈጸመ ጊዜ ለደቀ መዛሙርቱ እንዲህ አላቸው ነው የሚለው ምን አላቸው ተአምርሁ ከመእምድህረ ክልኤ መዋእል ይከውን ፋሲካ። ከሁለት ቀን በኋላ ፋሲካ እንዲሆን ታውቃላችሁ አላቸው። ስለዚህ ይህን ንግግር የሚናገረው መድኃኒታችን ኢየሱስ ክርስቶስ ማክሰኞ ቀን ነው። ከሁለት ቀን በኋላ ማለት ከዛሬ ነገ እሮብ አለ ሐሙስ በዓሉ ይሆናል። ስለዚህ ከሁለት ቀን በኋላ ፋሲካ እንደሆነ ታውቃላችሁ ማለት እነሆ ነገ ረቡዕ ነው። ተነገ ወዲያ ደግሞ ሐሙስ ነው። የፋሲካው በዓል የዛን ቀን ይሆናል። ስለዚህ በግልጽ እንድታውቁ ትነግራችኋለሁ። የሰው ልጅ ሊሰቀል አልፎ ይሰጣል አላቸው። መቼ ነው አልፎ የሚሰጠው? የፋሲካው ቀን ነው። ምክንያቱም የፋሲካው ቀን የፋሲካው በግ ራሱ መድኃኒታችን ኢየሱስ ክርስቶስ ነው። እስራኤል ከግብፅ ሲወጡ መከራውና ቸነፈሩ የተጠፋላቸውና ሞተበክሩ ከነሱ የተሰወረው ነጩን በግ አርደው ነበረ። ደሙንም በበራቸው በጎበናቸው ቀብተውት ነበረ። አብርሃም ልጁ ይስሐቅን ሊሰዋ በሞሪያ ተራራ በወጣ ጊዜ እግዚአብሔር አምላክ ቀንዱ በእፀ ሳቤቅ የተያዘ ነጭ በግ አሳይቶት ነበረ። ያ ነጭ በግ ቤዛ ይስሐቅ የይስሐቅ ቤዛ የሆነው የሁላችን መድኃኒት ኢየሱስ ክርስቶስ ምሳሌው ነበረ። ቀድሞ ጀምሮ በብሉ እየነበሩ መስዋዕቶች ሁሉ ለአማናዊው መስዋዕታችን ለኢየሱስ ክርስቶስ አምሳልና መርገፍ ነበሩ። ለዚህ ነው ቅዱስ ጳውሎስ በዕብራውያን መልእክቱ ምዕራፍ አንድ ላይ እግዚአብሔር አምላክ እርሱ አስቀድሞ በብዙ ነቢያት ነገረን፣ በብዙ አምሳል ነገረን፣ በብዙ መርገፍ ነገረን፣ ኋላም በልጁ በመጨረሻው ዘመን እንሆ በልጁ ተናገረን ይላል። ስለዚህ የሚዛ ሁሉ ምሳሌ ኢየሱስ ክርስቶስ አምላካችን መጥቶ የፋሲካው በግ እንደሚሆን ነበረ። ቅዱስ ዮሐንስ ሊያጠምቀው እነሆ ገና ሲመጣ ሲያየው ነዋ በግኡ ለእግዚአብሔር ዘይ አትት ኃጢአት ዓለም የእግዚአብሔር በግ እንሆ ይኸውና የዓለምን ኃጢአት ሁሉ የሚያስወግደው አለ። ስለዚህ መድኃኒታችን ኢየሱስ ክርስቶስ ለደቀ መዛሙርቱ እንዲህ አላቸው ከሁለት ቀን በኋላ ፋሲካ እንዲሆን ታውቃላችሁ። የሰው ልጅም ሊሰቀል አልፎ ይሰጣል አላቸው። ስለዚህም ይሄ የሚሆነው ሐሙስ ነው። በፋሲካቸው ዕለት ነበረ ማታ ምሽት። የማቴዎስ ወንጌል 26 ቁጥር 6 እንደሚነግረን ኢየሱስ በቢታንያ በለምጻሙ በስምዖን ቤት ነበረ ይላል። በዛም ደቀ መዛሙርቱ እንዳሉ ማክሰኞ ቀን ያደረገውን ስናይ አንዲት ሴት ይላል ዋጋው እጅግ የበዛ ሽቶ የሞላው የአልባስጥሮስ ብልቃጥ ይዛ ወደ መድኃኒታችን ወደ ኢየሱስ ክርስቶስ ቀረበች ይላል። ይህቺ ሴት ስለ ግል ሕይወቷ በቤተ ክርስቲያናችን የተጻፈው ታሪክ ሲነግረን እጅግ መልከ መልካም የሆነች ውብ የሆነች ሴት ነበረች። አንድ ቀን ግን መላ ሰውነቷን በመስታወት እያየች ይሄ ስጋ በስባሽ፣ ይሄ ስጋ አፈር፣ ይሄ ስጋ ጠፊ ነው አለች። በዝሙት ሕይወት ነበር የምትኖረውና የዝሙት ሕይወቷ አሰልችቷታል። ከዛ የምትወጣበትን መንገድ ትሻ ነበር ኃጢአት የከበዳት ኃጢአት፣ ያስጨነቃት ኃጢአት እነሆ እጅግ አድርጎ በመከራ የያዛት ሴት ነበረች። ውበቷን ሁሉ ስታየው አፈር እንደሚሆን ሲገባት ከዚህ ሁሉማ እነሆ ኃጢአትን የሚያስወግድ ኢየሱስ ክርስቶስ መጥቷል ብለዋል። እነሆ የያዝኩትን ይሄንን ብር ሽቶ ገዝቼበት፣ ያንን ሽቶ ሄጄ በሱ ላይ አፍስሼ ስለ ኃጢአቴ ይቅር በለኝ ይለዋለሁ ብላ ያሰበች ምስኪን ሴት ነበረች። ወደ ሽቶ ሻጭ ሄዳም የሶስት መቶ ብር ሽቶ ስጠኝ ስትለው፣ እንዲህ አይነት ሽቶ ዋጋ የለኝም፣ እንዲ አይነት ሽቶ የለም። በሶስት መቶ ዲናር እንዴት ነው ኬት ነው የሚመጣው ሽቶ? ይሄንን ዋጋ እነሆ ብዙ ሽቶዎች ከሆነ ውሰጂ። አይደለም አንድ ሽቶ በሶስት መቶ ብር ስጠኝ አለችው። የዛን ጊዜ ይሄ የለኝም ስትል የዛ ሰው የነጋዴው እናት ከጓዳ ሰምታ ልጄ አንድ ሽቶ አለ እዚህ ቦታ እሱን ስጣት። እሱ ደግሞ ነብዩ ሳሙኤል ይዞት የነበረው እነሆ ሽቶ ነው ዳዊትን የቀባበት ሽቶ ነው። ሶሎሞንም ከዛ በተረፈው ነክሶበታል፣ ተቀብቶበታል። ስለዚህ እሱን ሽቶ ሽጥላት አለችው። በሦስት መቶ ብር እንሆ ያንን ሽቶ ሸጠላት። ቀጥታ ወደ ስምዖን ቤት ሄደች። ኢየሱስ ክርስቶስ ማክሰኞ ቀን በስምዖን ቤት በማዕድ ተቀምጦ ሳለ ገባች። ሴቲቱ በራሱ ላይም አፈሰሰችው። ይህን ጊዜ ደቀ መዛሙርቱ ተቆጡ ይላል። ይህንን የሚለው ምንድን ነው? የተቆጣው ይሁዳ ነው የተቆጣበትም ምክንያት ምንድን ነው? ለምንድን ነው ይሄ ሽቶ ዝም ብሎ የሚፈሰው? ለምንድን ነው ለጥፋት የሚሆነው? ሴቲቱ ግን በራሱ ላይ አፍስሳ እግሮቹንም አብሳ ነበረ። የዛን ጊዜ እነሱ በልባቸው ይሄን ሲሉ ኢየሱስ ክርስቶስ በልባቸው ያሰቡትን አውቋል። ይችን ሴት ለምን ታደክሟታላችሁ? መልካም ስራ ሰርታልኛለችና፣ እንደውም ስሟ ወንጌል በተጠራበት ሁሉ ይጠራል ብሎ አራቱም ወንጌላውያን ማቴዎስም፣ ማርቆስም፣ ሉቃስም፣ ዮሐንስም አራቱም ቅዱሳን ወንጌላውያን ስለዚህ ሴት ጽፈዋል። ወንጌል በተነሳበት ሁሉ የዚህ ሴት ስሟ ይነሳል አላቸው። እችን ሴት ለምን ታደክሟት አላችሁ? ቀጥሎ ያለው መድኃኒታችን ኢየሱስ ክርስቶስ ምንድን ነው? ይሁዳ ተሸጦ እነሆ ብሩ ቢመጣ ሦስት መቶ ብር ለድሆች ይሆን ነበር አለ። ይሁዳ ማለት ደግሞ ወደዛ መቶ ምዳይ ምጽዋት ይዞ ከመቶ ብር አስር ብር የሚከፈለው ሰው ነበር። ልብ በሉ ከመቶ ብር አስር ብር ስለሚከፈለው ከሦስት መቶ ብር ስንት ጎሏል? ሰላሳ ብር ማግኘት ሲችል አልቻለም፣ አላገኘም። ለድሆች ቢሆን አለ። ለድሆች አስበው አስቦ አይደለም። ኢየሱስ ክርስቶስን መድኃኒታችን ምን አለ? ድሆች ሁልጊዜ ከእናንተ ከናንተ ጋር ይኖራሉ፣ እኔ ግን ሁልጊዜ ከእናንተ ከናንተ ጋር አልኖርም። እርሷ ይህን ሽቶ በሰውነቴ ላይ አፍስሳ ለመቃብር ያደረገች፣ እውነት እላችኋለሁ፣ የወንጌል በዓለም ሁሉ በማናቸውም ስፍራ በሚሰበክበት እርሷ ያደረገችው ደግሞ ለእርሷ መታሰቢያ እንዲሆን ይነገራል አላቸው። ይሁዳ ተቆጣ። እንሆ በዛ በስምዖን ዘለምጽ ቤት በቢታንያ ይህች ሴት የኃጢአት ስርየት አገኘች። ዛሬ መድኃኒቴ ኢየሱስ ክርስቶስ በማክሰኞ በሕማም ዕለት ምን አደረገልኝ? በሊቀ ካህናቱ ግቢ ተሰብስበው እንስቀለው፣ እንግደለው እያሉ እነሱ ሲናገሩ፣ እሱ ግን ኃጢአትን እያስወገደ ነበር። በደሏ የበዛባትን ኃጢአት ከበደሏ እየደመሰሰ ነበረ። ወገኖቼ ዛሬ በዚች ሴት የምንመሰለው እኔና እናንተ ነን። በደላችን የበዛ ኃጢአታችን የበዛ አፈር የሆነ ሥጋ የተሸከምን በሥራችን የማንድን በምግባራችን የማንፈወስ በሱ ብቻ የምንድን በሱ ብቻ የታመንን እኛ ነን። በዛሬው ቀን ያደረገልኝ ምንድን ነው? አምላኬ እግዚአብሔር ኃጢአቴን ሲደመስስ ነው የሚታየኝ መላ ዘመኗን በዝሙት ውስጥ የነበረችን ሴት እንደፈወሰ ዛሬም እኛን እንደሚፈውሰን ዛሬ እኔን እንደሚያድነኝ ነው የማየው። እያንዳንዳችሁ ይሄን በልባችሁ ሳሉት። ያችን ሴት ያዳነ ሊያድነኝ ነው በሉ። ያችን ሴት የፈወሰ ሊፈውሰኝ ነው በሉ። ብዙዎች እንዳትድኑ ሊጥሩ ይችላሉ። ሰይጣን ብዙ ነገሮች ሊያደርግ ይችላል። ብዙ ግድግዳዎች ሊሰራ ይችላል። ብዙ አጥሮች ሊያጥር ይችላል። ብዙ ነገር በህይወታችሁ ሊሰራባችሁ ይችላል። በብዙ መንገድ ከእግዚአብሔር ጋር እንዳትገናኙ ሊያደርጋችሁ ይችላል። ልብ በሉ። በዚህ ሰዓት በመላ ዘመኗ በዝሙት ውስጥ የነበረችውን ሴት፣ በኃጢአት ውስጥ የነበረችውን ሴት ይቅር በለኝ ብላ እኖ ሽቶዋን ይዛ ወደ ሱ ብትመጣ የዛን ጊዜ ኃጢአቷን ሁሉ ደምስሶላታል። እናንተም እንዲበሉ አዎ ዛሬ የምሰጥ ሽቶ የለኝም በሉ ዛሬ የማቀርብልሽ እቶ የለኝም በሉ ኃጢአቴ እንሆ የበዛ ነው ኃጢአቴ የሸተተ ነው ኃጢአቴ ክፉ ነው በሉ እንሆ በሰውነቴ ማፈር ነው በበደል ውስጥ ነኝ በኃጢአት ውስጥ ነኝ ተአምኖ ኃጣውዕ ራሳችን እንመን ጻድቅ አይደለንም በፊቱ ሰማይ እንኳን ንጹህ አይደለም ይላል ሰማያውያን እንኳን ንጹህ አይደሉም ከእግዚአብሔር ንጽህና ጋር ሲተያይ አንተ ግን አምላኬ ሆይ ይበሉት ያችን ዘማ ሴት በዘመኗ ሁሉ በኃጢአት የነበረችውን በዝች ቅጽበት ያዳንካት እኔንም በዝች ቅጽበት አድነኝ በሉ። አምላኬ ዛሬ በማክሰኞ ቀን ምን አደረገልኝ? ኃጢአቴ እንደመሰሰልኝ፣ በደሌን አጠበልኝ፣ ርኩሰቴን አነጻልኝ፣ በፊቱ ክብር ሰጠኝ። የሚከለክሉኝ ቢኖር እንኳን እነሱን አልሰማም። እነሆ እንደውም ስሜ ይጠራ ዘንድ ወደደ። መልካሙ እረኛ፣ መልካሙ ንጉሥ፣ ስለ እኔ በቀራኒው አደባባይ ነፍሱን የሚሰጥ እርሱ ዛሬ ምን አደረገልኝ? በህማማቱ ዛሬ ምን አደረገልኝ በማክሰኞ እለት ኃጢአቴን እንደመሰሰልኝ በደሌን እንደመሰሰልኝ። በእሱም እንሆ ተፈውሻለሁ። አዎ በእርሱ ሕማም ድኛለሁ። ስለዚህ አምላኬ እግዚአብሔር እርሱ ኢየሱስ ክርስቶስ በማክሰኞ ቀን ምን አደረገልኝ? ኃጢአቴን ደመሰሰልኝ። አቤቱ አምላኬ ሆይ ከሰማይ ሰማያት ወርደህ ከድንግል ማርያም የተወለድክ እንደ ሴቲቱ የምሰጥ ሽቶ የለኝም የማቀርብልህም ምን ምግባር የለኝም። አንተ ግን የመጣሁት ለበሽተኞች ነው ብለሃልና፣ ከኃጢአቴ አንጻኝ፣ ከሚያስፈራው ህመም ሰውረኝ፣ ወገኖቼን ሁሉ ጠብቅልኝ፣ ዘመዶቼን ሁሉ ከልልልኝ፣ አገሬን ኢትዮጵያ ጠብቅልኝ፣ ዓለሙን ሁሉ ሰላም አድርግልኝ፣ እኔንም ልጅህን አትተወኝ፣ እንደ ሴቲቱ ተቀበለኝ። ይሁዳ መዳኔን አይሻም። ሌሎችም እንዲሁ ክፉ ሆነዋል ሰይጣን ወዳንተ እንዳልቀርብ ብዙ አጥር ሰርቷል አንተ ግን ያናልፈ መጣህልኝ ከሰማይ ወረድክልኝ ልታድነኝም ወደሃልና አመሰግንሃለሁ አሜን የድንግል ማርያም ልጅ ኢየሱስ ክርስቶስ ሆይ ይቅር በለኝ ራራልኝ አትተወኝ አሜን